አሰላሙ ዓለይኩም ወራሕመቱላሂ ወበረካቱሁ። ዛሬ ስልክ ቁጥርህን ስጥኝ፣ ስልክ ቁጥርሽን ስጭኝ ለማለት በአረብኛ እሱ ነው የምናየው። ኣዕጢኒ ረቀመክ፣ ኣዕጢኒ ረቀመክ፣ ኣዕጢኒ ረቀመክ ማለት ስልክ ቁጥርህን ስጠኝ ወይም ደግሞ ስልክ ቁጥርሽን ስጭኝ ማለት ነው። ኣዕጢኒ ረቀመክ፣ ኣዕጢኒ ማለት ስጠኝ ማለት ነው። ረቀመክ ስልክ ቁጥርህን ወይም ስልክ ቁጥርሽን ማለት ነው። ስልክ ቁጥሯን ስጠኝ ለማለት ረቀመህ፣ ስልክ ቁጥሩን ስጠኝ ለማለት ረቀመህ ጤና ረቀመህ ማለት እንችላለን። ስለዚህ ስልክ ቁጥሩን ስንናገርስ ነው። ለምሳሌ እዚህ ጋር ያስቀመጥኩት አለ። ለምሳሌ ሁሉም ቁጥሮች ስላሉ የእያንዳቸውን ቁጥሮች እንድታውቁ ነው የምፈልገው። እዚህ ጋር ስልክ ቁጥር ለምሳሌ፣ ይህ ቁጥር የአንድ ሰው ሚስተር ኤክስ ወይም ደግሞ ሚስ ኤክስ ቢሆን ስናገር ስፍር ቲስዓ ዋሂድ

ሲታ ኸምሳ አርበዓ ሰላሳ እትነይን ዋሂድ ሲፍር። እነዚህን ቁጥሮች ካወቃችሁ ስልክ ቁጥር መጠየቅ ወይም ደግሞ መናገር ትችላላችሁ ማለት ነው። ጀዛኩሙላሁ ኸይር፣ ስለተከታተላችሁኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ለጓደኞቻችሁም ሸር አድርጉልኝ። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ።